የመጀመሪያው ምዕራፍ ምንድን ነው? አርሶ አደሮች በኩታገጠም ገጠም ሲደራጁ የመጀመሪያ የሚያገኙ ጥቅም ሙሉ ፓኬጅ፣ ምርጥ ዘር፣ ማዳበሪያ፣ አግሮ ኬሚካል፣ ከዚህ ጋር የተገናኘ የኤክስቴንሽን እና የማማከር አገልግሎትን እንዲያገኙ ነው። ያ የመጀመሪያው ምዕራፍ። በሰራንባቸው ቦታ ላይ ትርፍ ምርት እንዲያመርቱና ለገበያ ማምረት እንዲችሉ አስችሎናል። ከዛ በዘለለ በጋራ ለመሸጥ በጋራ እሴት ለመጨመር በሚያደርጉት ጥረት የሚጎሉትን ለመሙላት ይሄኛው ፕሮጀክት ደግሞ ተቀረጸ። ይሄኛው ፕሮጀክት መጀመሪያ ከደረሱበት ትርፍ ከማምረት ወደ እሴት ጭመራ፣ እና የሚሰሩትን ስራ ወደ ቢዝነስ እንዲቀይሩት። ከዚህ በፊት አርሶ ለመመገብ ወይም አርሶ ትንሽ ነገር ወደ ገበያ ለማውጣት ሳይሆን የሚያርሱት ትኩረታቸው ለገበያ ማምረትን ከዛ በተጨማሪ ደግሞ እሴት ሰንሰለቱ ላይ ተሳታፊ እንዲሆኑ እና እነሱ መሰረት የጣሉበትን ኢኮኖሚ ሌላ ሰው ተጠቃሚ ሳይሆን ቅድሚያ ተጠቃሚ እንዲሆኑ፣ ሌሎቹ እሴት ሰንሰለቶች ደግሞ በሌሎች አክተሮች ጥቅም ላይ እንዲውል ያደርጋሉ። ትልቁን ጠቀሜታ ወደ አርሶ አደሩ ሊወስድ የሚችል የአርሶ አደሮች ማምረትና አግሪ ቢዝነስ ኩባንያ መመስረት የሚያስችለን እነሱን አሁን እንደ ግል ባለሀብት አይታዩ፣ እነዚህ ሼር ሆልደር ሆኖ በኩታ ገጠም የሰሩትን ስራ የሚያገኙትን ጠቀሜታ እንደ ቢዝነስ ኢንተርፕራይዝ ሆኖ እንዲታወቁ ነው። ምንድን ነው ልዩነቱ በሁለቱ መካከል? በኩታ ገጠም መደራጀት ይቻላል። በኩታ ገጠም ገንዘብ መበደር ግን አይቻልም ሕጋዊ ሰውነት ስለሌላቸው በኩታ ገጠም መሸጥ አይችሉም ለምን ርሲት ስለሌላቸው እነዚህን ችግሮች ሊፈታ በሚችል መልኩ ያመርታሉ ውል ይገባሉ ይበደራሉ ያበድራሉ ይከሳሉ ይከሰሳሉ ህጋዊ ሰውነት ይኖራቸዋል እና ወደፊት በኩባንያ መልክ ኢትዮጵያን ወክለው ትልልቅ የውጭ አገር ኩባንያዎች የምንላቸውን አይነት ኩባንያዎች እንዲሆኑ ያንን መሰረት ለመጣል ነው ማምረትን ለገበያ ትኩረት አድርገው እንዲያመርቱ በብዛትም በጥራትም በዋጋ ተወዳዳሪነትም ለሀገር ውስጥ ገበያ ብቻ ሳይሆን ለውጭ ገበያም የሚቀርብ ምርት እንዲያቀርቡ ከዛ በተጨማሪ ደግሞ እሴት ጨምረው የሚያመርቱትን ምርት ሱፐር ማርኬት እንዲያስገቡ ውጭም ኤክስፖርት የሚደረገው እሴት ተጨምሮበት እንዲሆን ማድረጊያ ፕሮጀክት ነው። ይሄና ትልቁ ልዩነት እሱ ነው። ከዛ በተጨማሪ ያለው ልዩነት ምንድን ነው? ቀደም ሲል የጀመርነው የኩታ ገጠም እርሻ አራቱ ትልልቆቹ ክልሎች የሚባሉ ወይም በግብርና የሚታወቁ ክልሎች ኦሮሚያ፣ አማራ፣ ትግራይና ደቡብ ነበሩ። አሁን ደቡብ አራት ክልሎች ሆኗል፣ ሰባት ይሆናሉ ማለት ነው። ከነሱ በተጨማሪ በግብርና የሚተዳደሩ ሌሎች ክልሎችንም ጨምረናል። አሁን ቤንሻንጉል ጉሙዝ ተጨምሯል፣ ሶማሌ ተጨምሯል። በሚቀጥለው ዓመት ደግሞ አፋርን እንጨምራለን። እነዚህ ተጨማሪ ክልሎች ስኮፑን ያሰፋሉ ማለት ነው። ጂኦግራፊ ከቨሬጁም የበዛ ነው። ከዛ በተጨማሪ ትኩረት ሰጥተን የነበረው አምስት የምግብ ዋስትና ሰብሎች፣ አምስቱ ደግሞ አትክልትና ፍራፍሬ፣ አቮካዶ፣ ማንጎ እና ሙዝ ከፍራፍሬ፣ ቲማቲም እና ሽንኩርት ከቬጅቴብል የተጨመሩ ናቸው። ከእነሱ በተጨማሪ አሁን ሩዝ በጣም እየሰፋ ያለ ሰብል ነው። እሱ ተጨምሯል። እንሰት የብዙ ኢትዮጵያውያን ህይወት መሰረት የሆነ በተለይ ሳውዝ እና ሳውዝ ዌስት ላይ እሱም ተጨምሯል። ቡና ኤክስፖርት የምናደርገው ኮሞዲቲ ነው። አሁን የምናደርገውን የኤክስፖርት መጠንም ጥራትም ለማሳደግ ቡናንም ጨምረናል። ወደ ዝናብ አጠር አካባቢ በምንሄድበት ጊዜ ደግሞ ማሽላን እንደ ትልቅ ፕራይመሪ ሰብል አድርገን ወስደናል። ከዛ በተጨማሪ ቀደም ሲል የነበረው የኮመርሽላይዜሽን ክላስተር ሰብል ላይ ብቻ ያተኮረ ነበረ። አሁን ላይቭ ስቶክም በተለይም ደግሞ ፖሊተሪ አፒካልቸር፣ ወይም ደግሞ ማር ንብ ማነብ እና የእንስሳት መኖን ያካተተ ነው። ስለዚህ በስኮፑም በዴብዙም በጣም የሰፋ ትልቅ ፕሮግራም ነው። ያቀን ነው ወደ 128 ሚሊዮን ዶላር ነው። ከዚህ ውስጥ ጥቂት ገንዘብ ይቀረናል፣ ገና ሬይዝ የምናደርገው ግን፣ 130 ሚሊዮንን ታርጌት አድርገን እንሰራለን። ለዛ አሁን ትኩረት የምናደርገው ኢንቨስትመንታችን በተለይ መሰረተ ልማትን ተከትሎ የአርሶ አደሮች ፕሮዳክሽን እና አግሪ ቢዝነስ ኩባንያ ስንመሰርት መሰረታዊ የሚያስፈልጉ መሰረተ ልማቶች አሉ። ለእነሱ የሚያስፈልግ ቢሮ ለነሱ የሚያስፈልግ የማከማቻ መጋዘን ለነሱ የሚያስፈልግ የጎጆ ኢንዱስትሪ እነዛን በሙሉ ኢንቨስትመንት የያዘ ነው። ይሄን ደግሞ በሀገሪቷ በጠቅላላ 50 እንደዚህ አይነት ኩባንያዎችን እንመሰርታለን ብለን ነው የጀመረ